ስፖርትና ፖሊስ የአንድ ሳንቲም ሁለት ገጽታ መሆናቸው ይታወቃል። ፖሊስነት ጓዳዊ አንድነትን በማጠናከር በአእምሮና በዕውቀት በዳበረ ስብዕና የሚተገበር የሙያ ዘርፍ ነው። ይህን ተከትሎ በኢትዮጵያ ፌዴራል ፖሊስ አዘጋጅነት በከተማችን አዲስ አበባ 19ኛው አገር አቀፍ የፖሊስ ሰራዊት የስፖርት ፌስቲቫል ሲካሄድ ቆይቶ ፍጻሜውን አግኝቷል። በዚህ ስፖርታዊ ፌስቲቫል ላይ ፌዴራል ፖሊስን ጨምሮ አስራ ሁለት ክልሎችና ሁለት ከተማ መስተዳደሮችን የወከሉ አስራ አምስት ቡድኖች በተለያየ የስፖርት አይነቶች ተሳትፈው ከፍተኛ ፉክክር አድርገዋል። ደቂ መንደግ በክፋች አዲስ አበባ ፖሊስ በተለያየ የስራ መስክ ላይ ተሰማርተው ተቋሙን የሚያገለግሉ የፖሊስ አመራርና አባላትን ብቻ በመጠቀም ስፖርታዊ ፌስቲቫሉ ላይ በመሳተፍ ከፍተኛ ውጤት ማስመዝገብ ችሏል። 19 ኛው የፌደራል ባዘጋጀው የስፖርት ፌስቲቫል ፕሮግራም ላይ አዲስ አበባ ፖሊስ በስምንት የስፖርት አይነቶች ተወዳድረን በሰባቱ ሜዳሊያ ውስጥ የገባንባቸው ናቸው። በእግር ኳስ ብቻ ነው ሜዳሊያ ውስጥ ያልገባ ነውና እጅግ በጣም ጥሩ የሆነ ውድድር ስናደርግ የነበርንበት እጅግ በጣም ራሳችንን ያየንበት ልጆቻችንን የሚያኮራ ውጤት ያመጡበት፣ ትልቁ ነገር ደግሞ ለየት የሚያደርገን እኛ አንድም ከፖሊስ ውጭ የሆነ ሰው ያልተሳተፈበት ውድድር በመሆኑ ሁላችንም ከኮንስታብል እስከ ኮማንደር ያለ ማረግተኛ በዚህ ውድድር ላይ ተሳትፏል። ከዚህ አንጻር ከሌሎች ለየት የሚያደርገን እኛ ይሄ ነው። በዚህ በ19ኛው ሀገር አቀፍ የፖሊስ ሰራዊት ስፖርት ፌስቲቫል የአዲስ አበባ ፖሊስ የቦክስ ቡድን በሁለቱም ጾታ ፍጹም የበላይነትን ይዞ ውድድሩን በከፍተኛ ልዩነት በቡድን አንደኛ ሆኖ ማጠናቀቅ ችሏል። በዚህ ውድድር ላይ አብዛኛው ያመጣ ነው። በሴት ሁለት ሶስት ወርቅ ሁለት ብር አምጥተናል። በወንዶች ሰባት ወርቅ ሁለት ብር አምጥተናል ማለት ነው። ለዚህ ውድድር ረጅም ጊዜ ነው መዘጋጀት ከጀመረን፣ ሶስት ወር አራት ወር አልፎታል፣ ይህ ውድድር ከተነገረ ጀምሮ በልዩ ሁኔታ በኢዳ ቡድን ጭምር ዘጥተን ለዚህ ውድድር በደንብ የተዘጋጀ ነበረ። አዲስ አበባ ፖሊስ ፋይናል በማለፍ በወንዶችም በሴቶችም የዋንጫ ተሸላሚ መሆን ይችላል። ይህ እንግዲህ ትልቅ ዝግጅት ማድረጋችንና ትኩረት ሰጥተን መስራታችን ያሳያል። አሪፍ ዝግጅት ስላደረግን ምንም ጥርጥር የለውም። አዲስ አበባ ፖሊስ እንግዲህ እንደሚታወቀው በውጤቱ ሁሌም የታወቀ ነው። በሴቱም በወንዱም ጠንካራ ዝግጅት ስላደረገን የእኛ ልፋት ብቻ ሲሆን የአሰልጣኛችን ልፋት ነው። በደንብ ነው ያሰራል። እንደ ውጤታችን ከፈጣሪ ጋር አግኝተናል። ውጤቱንም በደንብ ነው ትሬኒንግ የሚሰጠን አሰልጣኙም ትርኢት የሚያደረገ ከልብ ነው እና በጣም አሪፍ ነው። በተደጋጋሚ በዓለም አቀፍና አህጉራዊ መድረኮች ሀገራቸውን በቦክስ ስፖርት የሚወክሉ ተወዳዳሪዎችን በማስመረጥ አዲስ አበባ ፖሊስ ቀዳሚ ነው። ሰሞኑን ሀገራቸውን በመወከል በዓለም የሴቶች የቦክስ ሻምፒዮና ላይ ለመሳተፍ ወደ ሰርቪያ ያቀኑ ሮማን አሰፋ ና ምክትል ሳጂን ሚሊዮን ጨፎ ለዚህ ስኬት ትልቅ ማሳያ ናቸው። አብዛኛዎቻችን የብሔራዊ ቡድን ተጫዋች ና የብሔራዊ ቡድን አሰልጣኝ ነው። እንደምታውቀው ኦል አፍሪካ ጌም ና የኦሎምፒክ ያሳለፍ ነው። እኛ ከሁለት ሺህ ስምንት ጀምሮ ብዙ ሜዳሊያ ለአገራችንም፣ ለአህጉር አቀፍ ዓለም አቀፍ ውድድር ላይ ያመጣን ሰዎች ነው እና በጣም ጥሩ ነው። እየተዘጋጀን ያለ ነው። አብዛኞቹ ወጣቶች ነን። አሁን በቅርቡ የርኩት ደቡብ አፍሪካ ና ኮንጎ ነው። ደቡብ አፍሪካ ላይ የብር ሜዳሊያ አመጣምጥቻለሁ። አሁን ደግሞ ኮንጎ በተካሄደው ደግሞ የአፍሪካ ሻምፒዮና ላይ የናስ ሜዳሊያ ሶስተኛ በመውጣት የናስ ሜዳሊያ ይዤ መጥቻለሁ። በጣም ትልቅ ስኬት ላይ ነው ያለነው። ከዚህ የተሻለ ደግሞ ለመስራት እንጥራለን። እንደ ክለብ በጣም ነው የምዘጋጀው። እንደ ሀገርም ደግሞ እንደ ሀገር ነው። እኔ አሁን አስቤ የመጣሁት እንደ ክለብ ብቻ ሳይሆን እንደ ሀገር ነው እና ፈጣሪ ከረዳኝ፣ እዛም ከፈጣሪ ጋር ደርሳሉ ብዬ አስባለሁ። ምስራቅ አፍሪካ የፖሊስ አዛዦች ውድድር፣ የውጭ ሀገር ውድድር አለ ልክ እንደ ሀገር ማለት ነው። ለዛ ውድድር ምርጫን እየተደረገ ያለው እንግዲህ እንደምታየው ሁሉም ሰራዊት ክፍል በደንብ ተነቃቅቶ የተሳተፈበት ይገኛል። ከሁሉም ደግሞ በጎላ መልኩ የአዲስ አበባ ፖሊስ ድምቅ ብሎ እየዋለ ነው። ድምቅ ብሎ ጥሩ ጨዋታ እያሳየ ይገኛል ማለት ነው። ሌላኛው አዲስ አበባ ፖሊስ እንደ ሀገር የሚታወቅበትና ከፍተኛ ፉክክር ከሚያደርግባቸው የስፖርት አይነቶች መካከል ቮሊቦል ተጠቃሽ ነው። በሁለቱም ጾታ የተሳተፈው አዲስ አበባ ፖሊስ የሜዳሊያና የዋንጫ አሸናፊ ለመሆን በቅጧል። ውድድሩ በጣም ቆንጆ ነበር። እኛ ይሄ ውድድር አለ ከተባለ ጀምሮ ከመስሪያ ቤትም ጭምር እኛም ብዙ ተዘጋጅተን የተዘጋጀ ነው። ደግሞ ስኬታማ ሆነናል። በጣም ከባድ ነው። ብዙ ልምድ ያላቸው ሰዎች ናቸው፣ የሚችሉ ሰዎች ናቸው ያው ከዛ ጋር መቋቋሙ ትንሽ ከበድ ቢልም የተቻለንን አድርገን ሶስተኛ ወተናል። በጣም ደስ ብሎናል። ውድድሩ በጣም ፉክክር ነበረው እና በጣም በተሻለ ውጤት ነው ያጠናቀቅ ነው። የተሰጠንን ተልዕኮ ግብ አድርሰናል እና በአሰልጣኛችን አስለጣጠን በተሻለ ጥሩ ሁኔታ ከታች ጨዋታ አድርገን ጥሩ ውጤት አመጠናል። ውድድሩ ጥሩ ነው። ጠንከር ያለ ቡድኖች ነበሩና በእርግጥ ያው እኛም ውድድር አለ ከተባለ ጊዜ አንስተን እየተዘጋጀንበት ጥሩ እየሰራንበት ቆይተናልና ልጆቹም ጥሩ ስትስረላቸው በሁሉ ነገሩ ተዘጋጅተን በአእምሮም በአካልም ጥሩ ሆነን ተዘጋጅተን ያው አሸንፍናቸዋል። በቀጣይ በአዲስ አበባ በሚካሄደው የምስራቅ አፍሪካ የፖሊስ ሰራዊት ስፖርታዊ ውድድር ላይ አዲስ አበባ ፖሊስ በቮሊቦል ውጤታማ ለመሆን ከወዲሁ እየሰራ ይገኛል። በቀጣይ በወላይታ ሶዶ ለሚካሄደው ሁለተኛ ዙር የፕሪሚየር ሊግ ጨዋታ መርሃ ግብር መልካም ተሞክሮ የተገኘበት የውድድር መድረክ እንደነበረም ተገልጿል። ኢትዮጵያ በቅርቡ የምስራቅ አፍሪካ ፖሊስ ውድድር ታዘጋጃለች። ከዚህ ትምህርት ወስደን ክፍተቶቻችንን አርመን ለሚቀጥለው ከአንድ ወር በኋላ ለምናካሄደው የምስራቅ አፍሪካ ውድድር ፖሊስ በተሻለ አደረጃጀትና ብቃት ለውጤት እና ለሀገራችን ገጽታ ግንባታ የምንሰራ መሆኑን እና ለዚያ ድጋፍ የምናደርግ መሆኑን ለመግለጽ ፈልጋለሁ። ቮሊቦል ፕሪሚየር ሊግም ያው ተሳታፊ ነን። ያው ብዙ ዓመት አስቆጥረናል። ዘንድሮ ስምንት ክለቦች አሉ። በአንደኛ ዙር ከስምንቱ ክለቦች አራተኛውን አጠናቀናል፣ አንደኛ ዙር። አሁን ሁለተኛውን ዙር ደግሞ ወላይታ ላይ ያለ ከሶስት ጀምሮ፣ ለዛ ደግሞ የበለጠው ይሄ ሞራል ያነሳሰናል ብዬ ነው የሚያስበው። እኛም በፕሪሚየር ሊግ ደረጃ ያለን ጥሩ ውጤት ላይ ነው። ዘንድሮ በጣም ጥሩ ውጤት ላይ ያለ ነው እና የተሻለ ውጤት ለአዲስ አበባ ፖሊስ እንደምናመጣ በእርግጠኝነት እንትላለን። የተለያየ ቦታዎች እየሄደን እንሰራለን። አሰልጣኞችም ጥሩ አሰልጣኞች አሉ። እነሱ የሚያሰሩትን ተግባራዊ ወደ ሜዳ ላይ ተግባራዊ ማድረግ ነው። ቀጣይ ደግሞ ያው ፕሪሚየር ሊግ አለ። የኢትዮጵያ ቮሊቦል ፌዴሬሽን የሚያዘጋጀውን ወለት ላይ ይዘጋጃል። ለዛም በቂ ዝግጅት አርገናል። እሱንም ደግሞ ሜዳ ላይ ውስጥ እንጨርሳለን። በዚህ በዚያ ሀገር አቀፍ ስፖርታዊ ፌስቲቫል ላይ አዲስ አበባ ፖሊስ ከፍተኛ አድናቆት ካገኘባቸው የስፖርት አይነቶች መካከል አንዱ አትሌቲክስ ነበር። በተለይ በ5000 ሜትር ሴቶች፣ በ21 ኪሎ ሜትር ግማሽ ማራቶን በሁለቱም ፆታ ሜዳሊያ ማግኘት ችሏል። እንደነ ታምራት ቶላ፣ ትዕግስት አሰፋና ሲምቦ ዓለማየሁን የመሳሰሉ ታላላቅ አትሌቶችን ይዞ ከተሳተፈው ኦሮሚያ ፖሊስ ጋር ጠንካራ ፉክክር አድርገው የአዲስ አበባ ፖሊስ አትሌቶች ሶስት የብር ሜዳሊያ አሸንፈዋል። ጥሩ አርገው ነው ያዘጋጁን ትሬኒንግ ልምምድ እያሰሩ ነበር እና ሪፍ አርገው አሰርተውና ሊያሰሩን፣ እንግዲህ ሩጫዋለ ደስ ብለኛል። ባለኝ አቅም የተዘጋጀው የነበረ እናም ያ አጋጣሚ በቲሙ ፍቅር የሚል በሁለት ፊልድ የተሳተውት አጋጣሚ ለክለብ ስል ምክንያቱም በሶስት ቀን ልዩነት አስር ሺ ሜትርና ሀያ አንድ ኪሎ ሜትር የተሳተፉበት ኢላማ ተኩስና ቴኳንዶ አዲስ አበባ ፖሊስ በርካታ ሜዳሊያ ከሰበሰበባቸው ውድድሮች መካከል የሚጠቀስ ነው። በሁለቱም መስክ ተስፋ ሰጪ ውጤት መመዝገቡን የገለጹት ተወዳዳሪዎችና አሰልጣኞች ከተሰራበት ከዚህ በላይ ስኬታማ መሆን እንደሚቻልም ተናግረዋል። በሽጉጥም በክላሽም የቡድን ተኩስ አንደኛ በመውጣት ሁለት ወርቅ መዳሊያ ለአዲስ አበባ ፖሊስ ያበረገ ያመጣንበት ሁኔታ ነው ያለው። በግል ደግሞ በክላሽ ተኩስ ነሐስ አምጥተናል። በሴቶችም በቡድን የነሀስ መዳሊያ አምጥተናል። ለመጀመሪያ ጊዜ ነው የተሳተፍነ ዘንድሮ እና ይሄ ለቀጣይ በጣም ጥሩ፣ ሌሎችም የሚያነሳሳና ሊበረታታ የሚገባው ነገር ነው። በጣም አሪፍ ነው እና አጠቃላይ ተሳትፈን በአምስት ካታጎሪ ነበር የተሳተፍ ነው። በሶስቱም ሜዳሊያ አግኝተናል። ይሄ ደግሞ ለቀጣይ የሚያበረታታና ለእኛ የሚያነሳሳ ነገር ነው። ጥሩ ነው ብዬ ነው ሁሉንም ከፖሊስ የመለመል ነው። አሁን ለምሳሌ ቲኳንዶ ብላክ ቤልት ስላለ ብቻ ፋይት ታደርጋለህ ማለት አይደለም። ራሱን የቻለ ውድድር ህግ፣ ደንብ፣ መመሪያ ያለው እነዛን ሁሉ መተግበር ማወቅ ያስፈልጋል። ውጤታማ መሆን እንደምንችል የሚያሳየን ነገር ነው። አንደኛ አብዛኛውን ወጣቶች አሉን፣ በወጣት የሚሰራ ስራ ነው። ስለዚህ የበለጠ ውጤታማ ማድረግ እንደምንችል አይተነዋልና ትልቅ ነገር ነው ብዬ አስባለሁ። ከዚህ ቀደም ለረጅም ዓመታት ተቋርጦ የነበረው ይህ ስፖርታዊ ፌስቲቫል በአዲስ መልክ መጀመሩ ለሰራዊቱም ሆነ ለሀገር የሚኖረው ጠቀሜታ ከፍተኛ እንደሆነ ይነገራል። የሰራዊት ውድድር እንደመሆኑ መጠን ሰራዊቱ ከሰራዊት ያለው ግንኙነት እየጠበቀ ነው የሚሆነው ምክንያቱም ከክልል ክልል ነው ከክልል ሰራዊቶች ጋር እየተወዳደርን ያለ ነው እና ትልቁ ነገር ምንድነው? ትስስራችን ነው ከሰራዊቱ ጋር ያለን ከአዲስ አበባ፣ ከኦሮሚያ፣ ከድሬዳዋ ከሚመጡት አጠቃላይ ያው ጥሩ ግንኙነት እንዲኖረን ያደርጋል ብዬ አስባለሁ።

ሁለት ዓመት በየዓመቱ ቢኖር የበለጠው ሰራዊቱን ያነቃቃል ለስፖርቱም ደግሞ ያነሳሳልና ካሉ ከስራው ጋር ሆኖ በጎን ሆኖ ስፖርቱን እንዲ ያጠናክራል ከየክልሎቹ ጋር ያገን ማገናኘቱ ጥሩ ነው። ዓለም ላይ የምታያቸው ስፖርታኞች አብዛኛ የፖሊስ ተወዳዳሪዎች ናቸው። በተቀጣይም ደግሞ ዓለም ላይም እንደ ሀገራችን እንደ መከላከያ፣ ፌዴራል ፖሊስ፣ አዲስ አበባ ፖሊስ በሌላው ያሉት አብዛኞቹ ምንድነው የሰራዊቱ ተወዳዳሪዎች ናቸው። ይሄ ደግሞ ሰራዊት ውስጥ ነው ብዙ ነገር ነው የሚሰራው እና እና ይሄ ነገር ደግሞ ለሰራዊቱ መነቃቃት ነው። ወይ ጊዜ በየሁለት ሁለት አመቱ መቆም የሌለበት ውድድር ነው። በዚህ መቀጠር ያለበት ውድድር ይሄ ሰራዊቱ እንግዲህ በመቀናጀት ሁሉም አንድ መሆኑንና በመቀናጀት ልክ እንደዚሁ ይሄ ስፖርቱ እንግዲህ ሌላውን ሰራዊት ለማስተሳሰርና በህብረት የመስራትን ለማሳየት ነው። ሰራዊቱ ለማቀራረብ እየተደረገ ያለው ውድድር ነውና ጥሩ ነው፣ ተጠናክሮ ይቀጥላል። ፖሊስ የስራ ባህሪው በራሱ ፊዚካል ፊትነስ የሚጠይቅ እንደመሆኑ መጠን ስፖርት ሁሌ የሚሰራ ከሆነ ፊዚካል ፊትነስ የተስተካከለ ይሆናል ማለት ነው። የምንሰራው ስራ አብዛኛውን በነቃ አምሮና በተሻለ እንቅስቃሴ ለማድረግ ሁሉም ሰው ሁል ጊዜ የስፖርት ማዘውተር መቻል አለበት ማለት ነው። ሁለተኛው የእንደዚህ የፖሊስ ፌስቲቫሎች በበዙ ቁጥር ክለቦች ፖሊሶች ይይዛሉ። ፖሊስ ክለብ በበዛ ቁጥር ደግሞ ከክለብም አልፎ አገርን የሚጠቅሙ ታዳጊ ወጣቶችን በመያዝ አንዳንድ ስፖርቶች ችግር የሆኑ ለሀገር ውስጥ ችግር የሆኑ ስፖርቶችን ስኬታ ማድረግ እንችላለን ማለት ነው። ሞር የአለም ሎጂክም የሚያስቀምጠው በሚኒቴርና በትምህርት ቤት አካባቢ ስፖርት ከተዘወተረ የአንድ ሀገር የስፖርት እድገት ያድጋል፣ ጥርጥር የለውም። ምክንያቱም አብዛኛው ወጣት ያሉ እዛ አካባቢ ስለሆነ ማለት ነው። የአዲስ አበባ ፖሊስ ስፖርት ቡድን የሚሳተፍባቸውን ውድድሮች በሙሉ አሸንፎ ውጤታማ እንዲሆን ከጅምሩ አንስቶ የተቋሙ ከፍተኛ አመራሮች ልምምድ በሚደረግበት ስፍራ ድረስ በመገኘት ሲያደርጉ የነበረው ድጋፍና ማበረታታት ለተገኘው ስኬት ቁልፍ ሚና እንደነበረው ይገለጻል። አመራሩም መጥቶ ከኛ ጋር ሆኖ ያለው ነገር እያመቻቸ አይዞ እያለ ለእኛ በጣም ቡርቶ ሆነ ክትትል አድርጎ እኛም ደግሞ ተነሳሽነቱ በጣም ከፍ ብሎ ለዚህ ደረጃ ደርሰናል። ለምነው መስሪያ ቤቱም ለስፖርቱ የሚያደርገው ድጋፍ ያለው ሞራል ስፖርተኞቹን ለማነሳሳት የሚያደርገው ነገር በጣም ደስ የሚል ስለሆነ ከዚያ በመነሳት እኛ አሰልጣኞቹም ተጫዋቾቹም በሞራልና በወኔ ነው የምንሰራው። አለቆችን ከፊሳይ ኮሚሽነሮች ቁጭ ብለው እያዩ ሌላ ጊዜ እንደዚህ ነገር የለም። ትላልቅ አዛዦች ቁጭ ብለው ባለስልጣናት ቁጭ ብለው እያዩ ነውና ያ በራሱ ትልቅ መነሳሳትን ይፈጠርናል። ደስ ይላል። ቢቀጠሉ የተለያዩ ድጋፎች ጥንካሬ፣ ከዚህም በላይ ደግሞ ትኩረት ተሰጥቶ ቢሰራበት ክለባችን ከምንም በላይ በቃ እንደ ሰራዊቱ ጀግና የሚሆን ነው። ቃ በሎጂስቲክ በኩል አንድም ሳይቋረጥብን የመለማመጃ ማቴሪያሎች በማዘጋጀት እንዲሁም ትራንስፖርቶችን እያዘጋጀ ከምግብ ጀምሮ እንደ አጠቃላይ ሎጂስቲክም ከፍተኛ ድጋፎችን ያደረገበት ሁኔታ ነው። አዲስ አበባ ፖሊስ በዚህ በ19ኛው ሀገር አቀፍ የፖሊስ ሰራዊት ስፖርታዊ ፌስቲቫል ላይ ከተሳተፈባቸው ስምንት የስፖርት አይነቶች ውስጥ በሰባቱ ሜዳሊያ ውስጥ መግባት ችሏል። ስፖርተኞቹ የተገኘውን ውጤት በማጠናከር በቀጣይ ሀገርን ወክለው ለሚያካሄዱት ውድድር ከወዲሁ ዝግጅት እንደሚጀምሩ አስታውቋል። ከዚህ ውድድር በኋላ እንግዲህ ይሄ ውድድር ቀጣይ ለሚደረገው የምስራቅ አፍሪካ የፖሊስ አሳሳቾች ሰራዊት ውድድር አለ፣ ከወር ሁለት ወር በኋላ መሰለኝ አሳሳትኩኝ። እዛ ላይ ሀገሬን ውክዬ እንደተለመደው ጥሩ ውጤት ለማምጣትና ሀገሬን ባንዲራ ከፍ ለማድረግ እጥራለሁ። ከዛ ባሻገር ከሶስት ወር አካባቢ ይመስለኛል የዓለም ሻምፒዮና አለ። እንደ ሽግግር ነው ይህን ውድድር ማየው እንግዲህ አዲስ አበባ ፖሊስ፣ አልፎም ለኢትዮጵያ ትልቅ ውጤት በማምጣት ቀጥሎ ለዓለም ሻምፒዮና ላይ ትልቅ ነገር ፈጥራለሁ ብዬ አስባለሁ። በግል አሁን አብራኝ ረጦች ትግስት ነች፣ አለም ሻምፒዮና ኦሎምፒክ ነች። እንደዛ አለም ሻምፒዮና ና ኦሎምፒክ ጎልድ መዳሊያ መሆን እፈልጋለሁ። እንደ አገር እንደ ክለብ ደግሞ ወርቅ በመጣት ደስ ይለኛል ብዬ ነው ማስብ። ከዚህም በላይ በቃ የተሻለ ነገር ለማሳየት እየጣር ነው የሚገኘው። በቃ ለክለቤ ያለኝን መሳወት ከፍላለሁ ብዬ ነው ማስብ። ሀገሬንም አስጠራለሁ ብዬ ነው ማስበው፣ ሆነ እንደ እግዚአብሔር ፍቃድ